የምረቀው የእንኳን ደሳላችሁ ንግግር ያደረጉት የሾኔ ፖሊቴክኒክ ኮሌጅ ዲን አቶ ተሻለ ተካልኝ ኮሌጁም ከባለፉት ዓመታት ጀምሮም በተለያዩ የሙያ መስኮች ተማሪዎችን ሲያሰለጥን የቆየ ሲሆን በዕለቱም 234 ተማሪዎችን ማስመረቅ መቻሉን ተናግረዋል። ኮሌጁም በርካታ ችግር ፈች የሆኑም ቴክኖሎጂዎችንና የፈጠራ ስራዎችን በማቅረብ ለአካባቢው ማህበረሰብ የድርሻውን እየተወጣ ይገኛል ያሉት አቶ ተሻለም በተያያዙ ዓመት በተለያዩ መስኮች ለማሰልጠን በቂ ዝግጅት ማድረጉን አውስተዋል። የሾኔ ፖሊቴክኒክ ኮሌጅ ሀገራዊ ብልጽግና ጉዞ እውን ለማድረግ ዜጎች ከተቀጣሪነት ይልቅ ስራን ተግቶ በመስራት የስራን ክቡርነት የሚያምኑ የዘመኑ ቴክኖሎጂን በመጠቀም ክህሎታቸውን በማዳበር ከግብርና ወደ ኢኮኖሚ መር አምራችነት ለመሸጋገር በሚደረገው ትንቅንቅ ብቁ ተወዳዳሪና የሰለጠነ ኃይል ለማፍራት ቴክኖሎጂን በማዘመንና የተሰሩ ቴክኖሎጂውን በማሸጋገር ብልጽግናችንን ጉዞ ስኬት እሁን ለማድረግ እየተጋን እንገኛለን። የሾኔ ከተማ አስተዳደር ከንቲባ አቶ አበራ በዶሬ በበኩላቸው ከኮሌጁም ተመርቀው የሚወጡ ተማሪዎች በፈጠራና በቴክኖሎጂ ዘርፎች ከተማዋን እያገዙ መሆናቸውን ገልጸው የዘንድሮ ምረቃም ታላቁ የኢትዮጵያ ሕዳሴ ግድብ በተጠናቀቀበት ማግስት መሆኑም ልዩ ያደርገዋል ብለዋል። የብረቃ ክብረ በዓላችን የምናከብረው የአንድነታችን ማሳያ እና የማሰራታችን ምስጢር መገለጫ የሆነው ታላቁ የህዳሴ ግድብ በይፋ በተመረቀበት ማግስት በመሆኑ ደስታችንን እጥፍ ድርብ ያደርገዋል። የዛሬ ሰልጣኞች በኮሌጁ ቆይታቸው ሰላሳ በመቶ በንድፈ ሀሳብ ትምህርታቸውንና ስልጠናቸውን ሲከታተሉ ነበር። በሌላ መልኩ ደግሞ ሰባ በመቶ የተግባርና የትግበራ እንዲሁም ደግሞ ልምድና ክህሎት እንዲያገኙ ተደርገዋል። በመረቀው የሀዲያ ዞን ዋና አስተዳዳሪን በመወከል የዞኑም ቴክኒክና ሙያም ስልጠና መምሪያ ኃላፊም አቶ ተስፋዬ ርስቱም ዘርፉም ሀገሪቱ ለጀመረችው የእድገት ጉዞም ከፍተኛ ጠቀሜታ እንዳለው አንስተው ተመራቂዎችም የቴክኖሎጂ ሽግግር በማድረግና በኢንተርፕራይዝ በመደራጀት ችግር ፈቺ የሆኑ ውጤቶችን ለማህበረሰብ ማበርከት እንዳለባቸው አሳስበዋል። ተመራቂዎች ቴክኖሎጂን በመፍጠር በመቅዳት በኢንተርፕራይዞች በመደራጃት ስራ በመፍጠር ተከታታይነት ባለው የኪሎት ክፍተት ስልጠና በማሰልጠን በማዘመን ተወዳዳሪ ዜጎችን በመፍጠር ለአገር ብልጽግና እድገት ስኬት ከመቼውም ጊዜ በላይ በትጋትና በትኩረት ልትሰሩ ይገባል። የዕለቱ የክብር እንግዳ የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርት ስልጠና ቢሮ ምክትል ኃላፊና የተቋማት አቅም ግንባታ ዘርፍ ኃላፊ ኢንጂነር ሰለሞን ፈሪሾም ኮሌጁ በክልሉ ከሚገኙ ጥቂት ፖሊቴክኒክ ኮሌጆች አንዱ መሆኑን አንስተው መንግስት ፖሊሲዎችን በማሻሻል እናም አዳዲስ ህሳቤዎችን በማስረጽ ባከናወናቸው ተግባራት ውጤት እየታየ መጥተዋል ብለዋል። ክልላችን ለቴክኒክ እና ሙያ ትምህርትና ስልጠና ቢሮ ለቴክኒክ እና ሙያ ስልጠና ዘርፍ ሰፊ ትኩረት በመስጠት በመስራት ላይ የሚገኝ ነው። በዚህም በመደበኛ አሁን ባለው ሁኔታ በመንግስት ብቻ እስከ 28 ሺህ ሰልጣኞች ስልጠናቸው በመከታተል ላይ ይገኛል። በተጨማሪም መደበኛ ባልሆኑ የስልጠና መስኮች ለአገር ውስጥና ለውጭ ሀገር ሥራ ስምሪት በአንድ በጀት ዓመት ብቻ 120 ሺህ ዜጎች በማሰልጠን ለስራ የማዘጋጀት አቅም ተፈጥሮ ተመራቂዎችም በህይወታቸው ወሳኝ ምዕራፍ ላይ ይገኛል ያሉት ኢንጂነር ሰለሞን፣ በመሆኑም በንድፈ ሀሳብና በተግባር የቀሰሙትን እውቀት በተጨባጭ ወደ ተግባር በመለወጥ ለማህበረሰብና ለሀገራቸው ለንትናዊ ልማት አሻራቸውን እንዲያሳርፉ አስገንዝበዋል። በዕለቱም ከፍተኛ ውጤት በማስመዝገብ ተሸላሚ የሆኑ ተመራቂዎች በቆይታቸው በንድፈ ሐሳብና በተግባር የቀሰሙትን ዕውቀት በሥራ ላይ በመዋል ለራሳቸውና ለማኅበረሰባቸው እድገት የበኩላቸውን ለመወጣት መዘጋጅታቸውን አስረድተዋል።